ሰላም ጤና ይስጥልን። የሰሉሻቱ ተከታታዮች በያላችሁበት ሰላማችሁ ብዛ። የእሳቱን ዜና ይዘን ቀርበናል። ከዜናዎች ጋር ሰለሞን ከበደ ነኝ። ከኢትዮጵያ ጋር ያለ ስምምነት የተለያዩት የአንድ ቢሊዮን ዶላር አበዳሪዎች ሕጋዊ አማራጭ ሊከተሉ እንደሚችሉ ተናገሩም። ኢትዮጵያ በጊዜ ያልከፈለችውን የ1 ቢሊዮን ዶላር ዩሮ ቦንድ በተመለከተም በገንዘብ ሚኒስቴርና በግል አበዳሪዎች ኮሚቴ መካከል ሲደረግ የነበረው ድርድር ያለ ስምምነት ተጠናቀቀ። ገንዘብ ሚኒስቴር ለቀናት በቆየው ንግግር ጉልህ መሻሻል መታየቱን ቢገልጽም የአበዳሪዎች ኮሚቴ ግን ድርድሩ ፍሬ አልባ ደረጃ ላይ መድረሱ ሕጋዊ አማራጭ ሊከተል እንደሚችል አስታውቋል። ገንዘብ ሚኒስቴር የብድሩ አከፋፈል ሁኔታ ለማስተካከል ሲካሄድ የቆየው ድርድር ያለ ስምምነት መጠናቀቁን ቁ ያስታወቀው ትላንት ማክሰኞ ጥቅምት አራት 2018 ዓ.ም ባወጣው መግለጫ ነው። ከመስከረም 15 እስከ ሰኞ ጥቅምት 3 የተካሄደው ድርድር የጊዜ ገደም ተቀምጦለት እየተከናወነ ነው። ኢትዮጵያ 6625 በመቶ ዓመታዊ ወለድ የሚከፈልበትና በ10 አመት ውስጥ ሙሉ በሙሉ የሚመለስ የአንድ ቢሊዮን ብር ቦንድ ለሽያጭ ያቀረበችው በ2017 ዓመተ ምህረት ነበር። መንግስት በአመት ሁለት ጊዜ በሐምሌና በታኅሣሥ ወራት እንዲከፈል የሚጠበቅበትን ወለድ እስከ 2015 ዓም ድረስ ሲፈጸም ቆየ። ቢሆንም ከታኅሣሥ 2016 ዓመተ ምህረት አንስቶ ይህንን ግዴታው አልተወጣም። በተጨማሪም ቦንዱ በታኅሣሥ 2017 ዓመተ ምህረት ሙሉ በሙሉ መመለስ የነበረበት ቢሆንም ይህንን ሳይከናወን ቆይቷል። ኢትዮጵያ ቦንዱ የሚመለስበት ሁኔታና ተያያዥ ጉዳዮች ላይ ማስተካከያ ለማድረግ ከአበዳሪዎች ጋር ተደጋጋሚ ንግግሮችን አድርጋለች። ኢትዮጵያ በድርድሩ ወቅት ሁሉንም አበዳሪዎች በእኩልነት ለማስተናገድ በያዘችው መርህ ጸንታ እንደቀጠለች በገንዘብ ሚኒስቴር መግለጫ ላይ ሰፍሯል። ገንዘብ ሚኒስቴር በታህሳስ 2016 ዓ.ም የሚጠበቅበትን ወለድ ሳይከፍል ቀነ ገደብ ባለፈው ወቅትም ይህንን መርህ በምክንያትነት ጠቅሶ ነበር። ቡድን ሀያ የጋራ ማይቀፍ አማካኝነት እንደ ቻይና ካሉ አበዳሪ ሀገራት የዕዳ ሽግሽግ ለማግኘት ንግግር ላይ ያለው የኢትዮጵያ መንግስት ከሁሉም አበዳሪዎች ጋር በሚኖር ግንኙነት ላይ ወጥነትና እኩልነት ማረጋገጥ እንደሚፈልግ አስታውቋል። የኢትዮጵያ መንግስት ለቦንድ አበዳሪዎች መክፈል የነበረበት ወለድ ለመዘገየት የወሰነው ይህንን ውል በመደበኛ አካሄዱ ማስቀጠል ኢፎይታ እንዲሰጡት ከጠየቃቸው ሌሎች የውጭ አበዳሪዎች ጋር የሚደረገው ውይይት አደጋ ላይ ይጥለዋል በሚል ክፍል ነው። ሶስት ሳምንት ገደማ የቆየው ድርድር ሁለት ወካላት ፍላጎቶቻቸውን በተመለከተ የመጨረሻ ስምምነት ላይ ሳይደርስ እንዲቋረጥ መወሰኑ የገንዘብ ሚኒስቴር በመግለጫው አስታውቀዋል። ገንዘብ ሚኒስትር ምንም እንኳን በዚህ ጊዜ በጉዳዮች ላይ የመጨረሻ ስምምነት ላይ መድረስ ባይቻልም ኢትዮጵያ ጉልህ የሆነ መሻሻል መመዝገቡን ታምናለች ብለዋል። ተደራዳሪዎችና አማካሪዎቻቸው በድርድር ወቅት ለነበራቸው ተሳትፎ እንዲሁም ላሳዩት ገንቢ ባህሪና ግልጽኝነት አመሰግኗል። ሚኒስቴር ማስሪያ ቤቱ በሁለቱ ወገኖች መካከል የቀረውን ክፍተት ለማጥበብ በቅርብ ጊዜ ውስጥ ውይይት ይቀጥላል የሚል ተስፋ እንዳለው ገልጿል። የአበዳሪዎች ኮሚቴ በበኩሉ ኢትዮጵያ ማሻሻያ እየተደረገበት ሌላ እቅድ የምታቀርብ ከሆነ ለድርድር ክፍት እንደሆነ መግለጹን የዜና ወኪል ሮይተርስ ይዘግበዋል። ሁለቱ አካላት ስምምነት ላይ እንዳይደረስ ካደረገ ጉዳዮቹ አንዱ የግል አበዳሪዎች ከአበዳሪ ሀገራት ጋር በእኩል ዓይን መታየት አለባቸው የሚለው የኢትዮጵያ መንግስት አቋም ነው። ኮሚቴው በአሁኑ ሰዓት ድርድር ፍሬ አልባ ደረጃ ላይ ነው የሚል ድምዳሜ ላይ መድረሱንም ተናግሯል። የሕግ እርምጃን ጨምሮ ሁሉንም አማራጭ እያጠና መሆኑን እንዳስታወቀም ሮይተርስ ዘግቧል። ኢትዮጵያ እያቀረበችው የማስተካከያ እቅድ ምን ነበር? ገንዘብ ሚኒስትር የድርድሩን ያለ ስምምነት መጠናቀቅ አስመልክቶ ያወጣው ባለፈው አስራ አራት ገጽ መግለጫ የኢትዮጵያ ልኡክና አበዳሪ ኮሚቴ ያቀረበችው የብድር ማስተካከያ እቅዶች ይዟል። የገንዘብ ሚኒስትር መረጃ እንደሚያመለክተው አበዳሪዎች ኢትዮጵያ ያቀረበችውን የማስተካከያ ሁኔታዎች በብዛት የተቀበሉ ሲሆን፣ በተወሰኑት ላይ ደግሞ ወሳኝ ማስተካከያ እንዲደረግ ፍላጎት አላቸው። ገንዘብ ሚኒስትር ካቀረባቸው ነጥቦች አንዱ የአንድ ቢሊዮን ዶላር የቦንድ ዋጋ እንዲቀነስ የሚጠይቅ ነው ነው። ሄርካት በመባል የሚታወቀው ይህ ቅናሽ ሀገራት ያቀረቡት ቦንድ ገበያ ላይ ያለው ዋጋ በሚቀነስበት ወቅት ተግባራዊ የሚደረግ ነው። ኢትዮጵያ የ1 ቢሊዮን ዶላር ቦንድ ዋጋ ላይ የ15 በመቶ ቅናሽ ተደርጎ ለአበዳሪዎች የሚመለሰው አጠቃላይ ገንዘብ 850 ሚሊዮን ዶላር እንዲሆን ጠይቃለች። አበዳሪዎች ያቀረበ ውቅድ እንደሚያስረዳው መንግስት በታዛዙ 2016 ዓመተ ምህረት ጊዜ ባለመክፈሉ የተጠራቀሙ በድምሩ 99.3 ሚሊዮን የሆነ ወለድ ከመክፈሉ በፊት አዲስ የቦንድ ስምምነት ላይ እንዲደርስ ይፈልጋል። የኢትዮጵያ መንግስት አዲሱን እንድታስር ጥያቄ ያቀረበው ታዛዙ 2017 ዓመተ ምህረት ላይ ሙሉ በሙሉ መመለስ የነበረበት ቦንድ የመክፊያ ጊዜ እንዲራዘም ለማድረግ ነው። የገንዘብ ሚኒስቴር አዲሱ የቦንድ ውል ስምምነት ከጥር 2018 ዓመተ ምህረት ጀምሮ ተግባራዊ መሆን እንዲጀመርና ከሶስት ዓመታት በኋላ በ2021 ዓ.ም እንዲጠናቀቅ ፍላጎት አለው። በነዚህ አመታት ውስጥ በሶስት ጊዜ ክፍያ 850 ሚሊዮን ዶላሩን ከፍሎ ለመጨረስ አስቧል። በዚህ አመት ሐምሌ ወር ላይ የመጀመሪያ 350 ሚሊዮን ዶላር የሚከፍል ሲሆን 2020 ዓመተ ምሕረት ሐምሌ ወር ተመሳሳይ መጠን ያለው ሁለተኛ ክፍያ ይፈጽማል። ቀሪው 150 ሚሊዮን ብር የሚከፈለው በሐምሌ 2021 ዓመተ ምሕረት እንዲሆን ጠይቋል። አዲሱ የቦንድ ስምምነት ተግባራዊ የሚሆንባቸው ዓመታት አበዳሪዎች ወለድ የሚያገኙ ይሆናሉ። ይሁን እንጂ መንግሥት እስካሁን ተግባራዊ ሲሆን የነበረው የ6.625 በመቶ ዓመታዊ ወለድ ምጣኔ እንዲቀንስ ይፈልጋል። የገንዘብ ሚኒስቴር ያቀረበው አዲስ የወለድ ስንጣኔ 6.125 በመቶ ነው። በተጨማሪም ኢትዮጵያ ከውጭ ንግድ አፈጻጸም ጋር የተያያዘ ሁለት የክፍያ ሂደቶች በእቅዷ ውስጥ አካታለች ከነዚህ ሂደቶች አንዱ ቫሊዩ ሪኮቨሪ ኢንስትሩሜንት የተሰኘ አሰራር ነው። ይህ አሰራር የቦንድ ዋጋ እና የወለድ ምጣኔ የተቀነሰባቸው እንዲሁም የክፍያ ጊዜ የተራዘመባቸው አበዳሪዎች ተጨማሪ ጥቅም እንዲያገኙ የሚያስችል ነው። ይህ አሰራር የቀረበው የአበዳሪዎች ኮሚቴ ለኢትዮጵያ የመጀመሪያው እቅድ በሰጠው ምላሽ ላይ ነበር። ገንዘብ ሚኒስቴር የመጨረሻው እቅዱን ሲያቀርብም ይህንን አሰራር አካቶታል። በገንዘብ ሚኒስቴር እቅድ መሰረት ኢትዮጵያ ኢትዮጵያ ከ2019 እስከም 2028 ዓ.ም ምረት ባለው ዘጠኝ አመታት ውስጥ የሚኖራት ዓመታዊ ኤክስፖርት ተፈጻጸም ከዓለም አቀፍ የገንዘብ ድርጅት ግምት ከፍ ያለ ከሆነ አበዳሪዎች ተጨማሪ ገንዘብ ይከፍላቸዋል። በነዚህ አመታት ለአበዳሪዎች የሚከፍል ገንዘብ በተጨማሪነት ከተገኘው የኤክስፖርት ገቢ 1.5 በመቶ ያህል ነው ተብሏል። ይሁን እንጂ በአንድ በጀት ዓመት ውስጥ የሚከፈለው ገንዘብ ከ30 ሚሊዮን ዶላር እንደማይበልጥ የገንዘብ ሚኒስቴር ቅድ ያሳያል። በጠቅላላው 9 ዓመታት ውስጥ የሚከፈለው ገንዘብ ከ180 ሚሊዮን ዶላር እንደማይበልጥ ሌላ ገደብ ተቀምጦበታል። የኢትዮጵያ መንግስት ከዚህ ጋር አያይዞ የቀረበው ሁለተኛ አሰራር የሀገሪቱ የውጭ ንግድ አፈጻጸም በ2020 በጀት ዓመት ከተጠበቀው በታች ከሆነ ኢትዮጵያ በሶስተኛ ዙር የምትከፍለው 150 ሚሊዮን ዶላር ክፍያ እንዲቀንስ የሚጠይቅ ነው። የሀገሪቱ የውጭ ንግድ አፈጻጸም ከቅዱ ከ95 በመቶ በታች ከሆነ መንግስት መፈጸም ያለበት የመጨረሻ ዙር ክፍያ ወደ 10 ሚሊዮን ዶላር ዝቅ ያደርገዋል። አፈጻጸሙ ከ85 በመቶ በታች ከሆነ ደግሞ የሚከፈለው 50 ሚሊዮን ዶላር ብቻ ይሆናል። የአበዳሪዎች ኮሚቴ ምላሽ ምን ይመስላል? አበዳሪዎችን የወከለው ኮሚቴ ኢትዮጵያ ያቀረበችው አዲስ የቦንድ ስምምነት ተቀብሎታል። የቦንድ ቆይታ ጊዜ እስከ 2021 ዓ.ም ድረስ ድረስ መራዘም፣ በሶስት ዙር የብድር ምለሳ ክፍያ መፈጸም እንዲሁም የወለድ መጠኑ ወደ 6.125 በመቶ መቀነስ የሚሉት ኮሚቴው የተቀበላቸው ነጥቦች ናቸው። የቦንድ ዋጋ በ15 በመቶ እንዲቀነስ ያቀረበው እቅድ መጀመሪያ ላይ ተቃውሞ የነበረ ቢሆንም ተቀብሎታል። ኮሚቴው በኢትዮጵያ እቅድ ላይ ያካተቱትን ከውጭ ንግድ ከንግድ አፈጻጸም ጋር የተያያዙ የክፍያ ሁኔታዎችን ደግሞ በሀሳብ ደረጃ ቢቀበላቸውም አሰራራቸው ላይ የራሱን ማስተካከያ አስቀምጧል። ኮሚቴው ከእቅድ በላይ የሆነ የውጭ ንግድ አፈጻጽም በሚኖርበት ጊዜ ለበዳሪዎች የሚከፈለው የገንዘብ መጠን የተጨማሪ ኤክስፖርት 475 በመቶ እንዲሆን ጠይቋል። ይህ ኮሚቴው እቅዱ ኢትዮጵያ ካቀረበችው በሁለት እጥፍ የሚበልጥ ነው። በተጨማሪም አበዳሪዎች ይህ አሰራር ወደ ኋላ ተመልሶም ካለፈው የ2017 ሰባት በጀት ዓመት እንዲጀመርና እስከ 2028 ዓ.ም ድረስ ለ11 ዓመታት እንዲቆይ ጠይቋል ኢትዮጵያ በ2017 ከኤክስፖርት ያገኘችው ገቢ 83 ቢሊዮን ዶላር ሲሆን ይህም ከመንግስት እቅድ በሰማንያ ሁለት በመቶ እየጨመረ ነው። አብዳሪዎቹ በ2017 ዓ ም ከተመዘገበው ከቅድ በላይ የሆነ አፈጻጸም ከሚከፈላቸው ተጨማሪ ገንዘብ ጣሪያ 65 ሚሊዮን ዶላር እንደሆነ ይፈልጋሉ። ይህ የገንዘብ ሚኒስትር ካስቀመጠው የ30 ሚሊዮን ዶላር ዓመታዊ ጣሪያ በእጥፍ የሚበልጥ ነው። በተጨማሪም 11 ዓመታት ውስጥ በዚህ አሰራር የሚያገኙት ገንዘብ ላይ የተጣለው ገደብ ኢትዮጵያ ካቀረበችው 180 ሚሊዮን ዶላር ወደ 400 ሚሊዮን ዶላር ከፍ እንዲል ጠይቋል። የአበዳሪዎች ኮሚቴው የኢትዮጵያ የውጭ ንግድ አፈጻጸም በ2020 በጀት ዓመት ዝቅተኛ የሚሆን ከሆነ ተግባራዊ የሚሆነው አሰራር ላይ የራሱን ማስተካከያ አድርጓል። የሰዓቱ ዜና ይሄንን ይመስል ነበር። እኛን ወዳችሁ ከኛ ጋር ስለቆያችሁ ከልብ አድርገን አመሰግናለን። መልካም ቀን ይሆንላችሁ።